ታላቅ የተቃውሞ ትዕይንተ ሕዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሐን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ሕዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 በኢትዮጵያ አጣጠር ግንቦት 32017 ሲሆን በዋሽንግተን ዲሲ ሰዓት ከ ኤም ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከመቶ ሺህ በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሆኑ። እንዳይረሱ፣ ቀጠሩ እንዳይዙ። ጦርነት ይቁም ግፋዊ አገዛዝ ያብቃ፣ ሰላም ይምጣ፣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባብር እናሸንፋለን። ጤና ይስጥልኝ። የተከበራችሁና የተወዳችሁ የኢትዮ ሪስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። መላው የእስልምና እምነት ተከታዮች እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ እያል እነሆ የዕለቱን አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን እነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ በአንድ ቀጠና ብቻ ኮሎኔል ወልድዬ መንገሻን ጨምሮ ከ200 በላይ የአገዛዙ ወታደሮች መገደላቸው ታውቋል። በሌላ በኩል በመተከል ዞን ከጠዋት ጀምሮ በተከፈተው ተኩስ ንጹሃንና የአገዛዙ ጸጥታ አባላት ተገድለዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል አስረስ ማረ ዳምጤም የአብይ አህመድ አገዛዝ ለመጣል አፈሙዝ ብቻ በቂ አይደለም ሲል አስታውቋል። ዝርዝር ይዘናል። ኢትዮጵያ ውስጥ እድገት ሳይሆን ያለው ሚራክል ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። የብልጽግናው ጠቅላይ ሚኒስትር ሁለት ሰዓት የፈጀ ቃለመጠይቆችን ቢያደርጉም እነዚህም በሙሉ ባሉ የተባሉ የአገሪቱ ሚዲያዎቹን ማስተላለፍ ቢችሉም ትኩረት መሳብ አልቻሉም። ጠቅላይ ሚኒስትሩ ያነሷቸው ጉዳዮች የሀኪሞችን ጥያቄና የኢኮኖሚ እድገት የተመለከተ ሲሆን እኔም የደሞዝ ጥያቄ ያለ ሲሉ ተደምጧል። በዝርዝር እናያለን። የኢትዮጵያን የድንበር ማካለል ስራ ተቋማዊ ቅርጽ ተሰጥቶ ለማከናወን በዝግጅት ላይ ነው ተባለም። ኢትዮጵያ እስካሁን ድረስ ድንበሯን አላወቀችም የሚለው የብልጽግና አገዛዝ የአገሪቱን በርካታ ቦታዎች ለውጭ ኃይሎች ከሰጥ በኋላ አሁን ላይ ድንበር ላካልል ነው ሲል ተነስቷል። በጎረቤት ሀገራት በጦርነት በመጫርና በይገባኛል ይዞታ ስር ያሉ በርካታ ቦታዎችን አሳልፎ የሰጠው ዐብይ አህመድ አሁን የአገሪቱን የተለያዩ ቦታዎች በካርታ ላካልላቸው ይዘጋጀው ነው ብሏን እንዴት የሚለውን በዝርዝር እነግራቸዋለን። እስራኤል በአረፋ በዓል ዋዜማ ላይ ደቡባዊ ቤሪትን በጦር አውሮፕላኖች መደብደቧ ሰምተዋል። እስራኤል የሂዝቦላህ ሰዋል በአውሮፕላን ምርት ላይ እያነጣጠረ ነው ማለት በሊባኖስ ዋና ከተማ ቤሪት ደቡባዊ ዳርቻ ላይ ተደጋጋሚ የአየር ድብደባዎች ፈጽማለች። በዚህም ላይ ዝርዝር ይዘናል። አሜሪካ በሱዳን መንግስት ላይ የጣለችው ማዕቀብ ከዛሬ ጀምሮ ተግባራዊ ይሆናል ተብሏል። ዩናይትድ ስቴትስ በሱዳን ወታደራዊ መራሹ መንግስት ላይ የጣለችው የኢኮኖሚ ማዕቀብ ምንም እንኳን የሱዳን መንግስት ቢቃወመውም ዛሬ ተግባራዊ ይሆናል ተብሏል። ለመሆኑ ምክንያቱ ምንድነው? በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ በአንድ ቀጠና ብቻ ኮኔል ወልድየ መንገሻን ጨምሮ ከ200 በላይ ያገዛዙ ወታደሮች መገደላቸው ሰምተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ የዐብይ አህመድ አገዛዝ ለመጣል አፈሙዝ ብቻ በቂ አይደለም ሲል አስታውቋል። በክልሉ ጎንደር ቀጠና የፋኖ ኃይሎች በከፈቱ ውጊያ ያገዛዙ ጦር መሪን ጨምሮ በርካቶች ሲገደሉ ወታደራዊ ተሽከርካሪዎችም ወድመዋል ተብሏል። በትላንትናው ዕለት ከባህር ዳር ጎንደር አውራ ጎዳና ላይ ከአዲስ ዘመን ከተማ ወደ ጎንደር ሲንቀሳቀስ የነበረ የአገዛዝ ጦር መሪ ኮሎኔል ወልድ የመንገሻን ጨምሮ በርካቶች መገደላቸውን የአማራ ፋኖ ብሔራዊ ኃይል አፋባ አስታውቋል። በዚህ የደፈጣ ውጊያ ሌሎች የአገዛዙ መከላከያና የአድማ ብተና ፖሊስ አባላትን ጨምሮ በርካታ ወታደሮች ሲገደሉ ሶስት ወታደራዊ ተሽከርካሪዎችም ወድመዋል ብሏል አፋባ። ይህ ውጊያ ተከትሎ ከባህር ዳር ጎንደር ያለው የትራንስፖርት አገልግሎት ተስተጓጉሏን የተባለው ጎንደር ከተማን ጨምሮ ማዕከላዊ ጎንደር ዞን የተለያዩ አካባቢዎች በአገዛዝ ጦርን ፋኖ ነው መካከል ላለፉ ሶስት ተከታታይ ቀናት በቀጠለው ውጊያ ከፍተኛ ሰብአዊ ና ቁሳዊ ጉዳትን መዝገቡ የታወቀ ሲሆን በአገዛዙ በኩል ተይዘው የነበሩ መራ ግብሮች እንዲሰረዙ አስገዳጅ ሁኔታ መፈጠሩም ታውቋል። በተመሳሳይ በሰሜን ጎንደር ዞን ደባር ከተማ ከከተማ ዙሪያ ሁለት ቦታ ፋኖ በፈጸመው የደፍታ ጥቃት በተሽከርካሪዎች ይንቀሳቀሱ የነበሩ ወታደሮች መገረላቸው ነው የተቻለው። በተያያዘም በምዕራብ ጎንደር ዞን ቋራ ወረዳ ገለጎ ከተማ ውጣ ብሎ ሽመል እግር የተባለ አካባቢ የአገዛዙ ኮማንዶ አባላት ከነብሰ ገበያ ቁጥር አራት ወደ በሙር በከተማ ሲንቀሳቀስ የፋኑ ኃይሎች በከፈቱት የደፈጣ ውጊያ ከሰላሳ በላይ የአገዛዙ ኮማንዶ ጦር የሞትና የአካል ጉዳት ደርሶበታል ሲል የአፋባ ጎንደር ቀጠና ቋራ ኦሜድላ ክፍለ ጦር አመራር ለኢትዮ ኒውስ ተናግሯል። በዚሁ ምዕራብ ጎንደር ዞን መተማ ወረዳ ሁመር አውላላ የተባለ አካባቢ ከባድ ውጊያ መደረጉን የፋኖ ኃይሎችም አስታውቀዋል። በዚህ ውጊያ በርካቶች ሲገደሉ ሀያ ሁለት የአገዛዙ ወታደሮች በፋኖ ተይዘዋል። ወታደራዊ መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ትጥቆችንም ፋኖ ካገዛዙ ጦር ማርኳል ሲሉ የፋኖ የመረጃ ምንጮች ለኢትዮኒስ አስታውቀዋል። በተመሳሳይ በወሎ ቀጠና አምባሰልና ካርቦ ወረዳዎች ውርጌሳና አካባቢው በተደረገ ውጊያ የአገዛዙ ጦር አመራር ጨምሮ በርካታ ወታደሮች ተገድለዋል ሲሉ የፋኖ የመረጃ ምንጮች ነግረውናል። በተለይም ጊዮርጊስና ጊዮርጊስና ገንፎ ጨፌ በተባሉ አካባቢዎች በተደረገ ውጊያ ከፍተኛ ሰብዊና ቁሳዊ ጉዳት መዝገቡ ተሰምተዋል። በጎጃም ቀጠና ሰከላ ወረዳ ግሻ አባይ አሮጌው ከተማ የፋኑ ኃይሎች በከፈቱ ጥቃት የሚኒሻ አባላት ላይ የሞትና የአካል ጉዳት መድረሱን አፋባ ጎጃም አገው ምድር ሶስተኛ ክፍለ ጦርን ያስታወቀው። በሌላ በኩል በመተከል ዞን ቡለን ወረዳ ዛሬ ከማለዳ ጀምሮ በተከፈተ ተኩስ ንጽዋንና የአገዛዙ ጽጥታ አካላት መገደላቸውን ነዋሪ ተናግረዋል። በዞኑ ባለው የብልጽግና አገዛዝ ኮማንድ ፖስት ይደገፋሉ የተባሉ የሸኔ ታጣቂዎች ናቸው ተኩስ የከፈቱብን የሚሉት ነዋሪዎች፣ ተኩሱን ተከትሎ የክልሉ ፖሊስ ምላሽ ለመስጠት ገብቶ ሰባት ፖሊሶች በታጣቂዎች ተገድለዋል ተብሏል። ከፖሊስ አባላት በተጨማሪ ስድስት ንጹሐን በታጣቂዎች ተኩስ መገድላቸውን ነዋሪዎች ተናግረዋል። የሸኔ ታጣቂዎች ናቸው ጥቃት የከፈቱብን ኮማንድ ፖስቱ ድጋፍ ያደርግላቸዋን፣ ብዙ ቀበሌዎችን ይዘዋል ያሉት የመረጃ ምንጮች በታጣቂዎች ከተገደሉት መካከል የሽናሻ ብሔረሰብ አባላት ይበዛሉ ሲሉ ተናግረዋል። በሽናሻ ማነታቸው ምክንያት ከተገደሉት መካከል ሀምሳ አለቃ በላይ እየተባሉ በመኖሪያ ቤታቸው ግቢ ውስጥ እያሉ ነው ታጣቂዎች የገደሏቸው፣ ያሉት የመረጃ ምንጮች ታጣቂዎቹ ከቡለን ከተማ በተጨማሪም በርበር ቀበሌንም ጥቃት አድርሰውበታል ተብሏል። በብልጽግና ይደገፋሉ የሚባሉት የሽኒ ታጣቂዎች በዞኑ ቡለንና ድባጤ ወረዳዎች ከዚህ ቀደም በተደጋጋሚ ተመሳሳይ ጥቃቶች የፈጸማቸው ነዋሪዎች አስታውሰዋል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምቴ የዐብይ አህመድ አገዛዝ ለመጣል አፈሙዝ ብቻ በቂ አይደለም ሲሉ አስታውቀዋል። የአብይ አህመድን የግፍ አገዛዝ እንዲያበቃ በማንኛውም መንገድ መታገል ያስፈልጋል ያሉት አስረስ ማረ ዳምጤ በጠላት ላይ የምንተኩስበትን አላማ ለህዝባችንና ለአለም ደግመን ደጋግመን መንገር ያስፈልገናል ብለዋል። አገዛዙ የሚታገልን እጁ ላይ ባለው ነገር ሁሉ ስለሆነ እኛ እጃችን ላይ ባለው ማንኛውም ነገር እንታገለዋለን ነው የሚሉት አስረስ ማረ የፋኖ አመራሩ ከዚህ ጋር አያይዘው ቅዳሜ ግንቦት 30 ቀን 2017 ዓም ባብረው ኢትዮጵያ አዘጋጅነት በተሰናዳው የበይነ መረብ የተቃ ሞ ትዕይንት ላይ አገዛዙ ላይ በጋራ ተጽዕኖ ማሳረፍ እንደሚጠበቀው መጥቀስ ኢትዮኒሱን ጨምሮ በሚዲያዎች በኩል በቀጥታ ስርጭት በሚተላለፉ የበይነ መረብ የተቃውሞ ትዕይንት ላይ አርበኛ ዘመነ ካሴ ምልእክት ከሚያስተላልፉት መካከል መሆናቸውንም አስታውቀዋል። የብልጽግናው ጠቅላይ ሚኒስትር ኢትዮጵያ ውስጥ እድገት ሳይሆን ያለው ሚራክል ነው አሉ። ጠቅላይ ሚኒስትሩ ሁለት ሰዓታትን የፈጁ ኢንተርቪዎችን በሁለት ቀን በተከታታይ የአገሪቱ ቴሌቪዥን ጣቢያዎች ሙሉ ቢያስለቅቁም ትኩረት አላገኙም። ነገር ግን ትኩረት ያላገኙት ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ስለጠላቸው ብቻ ሳይሆን የሚናገሩት ነገር ነጥብ የሌለው መሆኑ ነው። ስለ ኢኮኖሚም ሆነ ስለ ኢትዮጵያዊነት አብራራለሁ ብሎ የቀረቡት ጠቅላይ ሚኒስትሩም ስለ ሰራተኞች ደሞዝ እና ስለ አጠቃላይ የአገሪቱ ሁኔታ የሚያብራሩበትን መድረክ በሙሉም በሚራክልና በአንዳንድ የማይረቡ ሀሳቦችና ምሳሌዎች ሲጠቅሱ ብለዋል። ጠቅላይ ሚኒስትር ዐብይ አህመድ ከቲያትር እስከ ውሃ ዋና ከብስክሌት እስከ ፈረስ ጉግስ ከአምቡላንስ ድምፅ እስከ ጥይት ድምፅ ምሳሌ እያደርጉ ቢያብራሩ ይህ ነው ይህም ባልጠብ የሚል ነገር ባይቀርብም እሳቸውም ኢኮኖሚው እንዴት እንዳደገ ማስረዳት አቅጧቸው ሚራክል ነው ሲሉ ገልጸውታል። ጠቅላይ ሚኒስትሩ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ሚራክል ወይም ታምር ነው ሲሉን የተናገሩት ጠቅላይ ሚኒስትሩ አብይንን ያሉት በሀገሪቱ ብሔራዊ ቴሌቪዥን ኢትዮጵያ ብሮድካስት ኮርፖሬሽንና በሌሎች የሀገሪቱ አጠቃላይ ቴሌቪዥኖች በአራት ተከታታይ ክፍል የተላለፈው በሚገኘው ቃለ ምልሳቸው ስራቸው ላይ ነው። ዐብይ ሐሙስ ምሽት በተላለፈው ቃለምልሳቸው ምልሳቸው ላይ ስለምጣኔ ሀብትና ሰራተኞች የደሞዝ ጥያቄ አንስተው እኔም የደሞዝ ችግር አለብኝ ስሉ የተደመጡ የመጀመሪያው መሪ ሆነዋል። እንዲሁም በአጠቃላይ ጠቅላይ ሚኒስትሩ በቅርቡ የህክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ሌጂትሜት ወይም ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም እኔን ጨምሮ የደሞዝ ጥያቄ አለን በማለት ጥያቄውን የሁላችንም ነው ወደሚል አጠቃላይና ጥቅል ሀሳብ በመውሰድ ሲያጠ ሲያጣጥሉ ተደምጠዋል። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ለይትሜት ነው፣ ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን ለይትሜት ነው። መምህሩም አለው ለይትሜት ነው። ሚዲያም አላችሁ ለይትሜት ነው። እኔም አለኝ ለይትሜት ነው። በአገሪቱ ያሉ የሕክምና ባለሙያዎች የደሞዝ የጥቅማ ጥቅምና ሌሎች ጥያቄዎችን በማንሳት የስራ ማቆም አድማ ማድረጋቸው ይታወቃል። ከዚሁ ጋር በተያያዘ በርካታ የሕክምና ተቋማት እየተሰጠ ያለውን አገልግሎት አሁን ድረስ መስተጓጉል እንደገጠመው ይታወቃል። ታዲያ ባለሙያዎቹ ላሏቸው ጥያቄዎች ከመንግስት ተገቢ ምላሽ አላገኘንም በማለት አሁንም ውይይት በማድረግ መፍትሄ እንደሚፈለግ እየጠየበቁ እየጠበቁ ቢገኙም ጠቅላይ ሚኒስትሩ ግን እኔም የደሞዝ ችግር አለ፣ በውይይት እናወራለን ይላሉ። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት በተመለከተ ሚራክል ነው ነው ካሉ በኋላ እሳቸውን ጨምሮ ዝቅተኛው የመንግስት ሰራተኞችን ጭምር የደሞዝ እጥረት አለ በማለት መልሰው ይጣረሳሉ። ዐብይ አህመድ እያደግ ነው ኢንፍሌንሽን የዋጋ ግሽበት ለመግታት እየሰራን ያለ ነው ማለትም ይናገራሉ። ጠቅላይ ሚኒስትሩ በዚህ አመት ደሞዝ ላይ ጭማሪ ያስፈልጋል ማለት 91 ቢሊዮን ብር መንግስት መጨመሩን በመጥቀስ 91 ቢሊዮን ብር በአመት ከመመደብ በላይ ኢትዮጵያ አቅም የላትም ሲሉም ያጣጥላሉ። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም የሚሉት ጠቅላይ ሚኒስትሩ አሁን ላይ ወይም በተለይም ዘንድሮ ፌዴራል መንግስት ሰራተኛ ደሞዝ የሚከፈለው 450 ቢሊዮን ብር በልጧን። የምናስገባው ገቢ አምና ሳይሆን ዘንድሮ ከምናስገባው ገቢ ግማሹ የሚውለው ለደሞዝ ነው። 900 ቢሊዮን ብር ገደማ ብር እንጠብቃለን፣ ግማሹ ግን ደሞዝ ነው ይላሉ። መንግስት ይህን ጥያቄ በጩኸት ይመልሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችን እያገናዘበ ምላሽ እየሰጠን መሄድ ያስፈልገናል። ይህ ጉዳይ ግን ከስክነት ውይይት፣ ከምክክርና ከየት እንደምናመጣው ከማሰብ ውጭ መልስ አይገኝለትም ይላሉ የሀገሪቱን ኢኮኖሚ በተመለከተ ሲያብራሩ የተደመጡት አብይ አህመድ በግልጽ በዚህ ደረጃ ይህን አድርገን፣ ይህን አውጥተን ይህን አስገብተን ይህን አምርተን ማለት ባይችሉም በአጠቃላይ ሚራክል ነው ይላሉ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው አብይ አህመድ የሀገራቸውን ኢኮኖሚ በጦርነት ያወደሙ የዓለማችን ብቸኛ መሪ እየሆኑ ባሉበት በዚህ ሰዓት ላይ አሁን ላይ ትርፍና ሀብት አለን እያደግን ነው የሚሉ ቢሆንም እድገቱ ግን በተጨባጭ ምን ላይ ነው ያለው፣ አሁን ላይስ እድገት የሚሉት ምንድን ነው የሚለውን በግልጽ አይመልሱም። ጠቅላይ ሚኒስትሩ ባለፈው ዓመት ከያዙት አገራዊ በጀት በአጠቃላይ ስድስት ቢሊዮን ዶላር ዝቅ ያለ በጀት የያዙበትን ክስረት የገጠማቸው ኢምፖርት የሚያደርጉትን ታክስና ግብር ከማድረግ ይልቅ ውስብስብ በሆነ የጎጠኝነትና ዘር መሰረት ያደረገ አሰራር በመከተላቸው ብሎም ደግሞ አምርቶ የሚሸጡትና መካከለኛ ገቢ የነበረው የነበረውን የአገሪቱን የኢኮኖሚ ዘርፍና ባለቤት በማውደማቸው እንደሆነ ግን አይገልጹም። ዐብይ ታዲያ ብንጮህና ብናበላሽ እናጥፋለን እንጂ አናለማውም የጀመርና ጭላንጭልና ወድማታለን እንጂ ውጤት አናመጣም በማለት በውይይትና ሁለቱም ወገኖች አሸናፊ በሚያደርግ መንገድ መፍትሄ እናበጅለታለን ሲሉም የደሞዝ ጭማሪን ጠይቃሉ። በአጠቃላይ በአገሪቱ ያለውን ኢኮኖሚ በተመለከተ የተናገሩት ዐብይ አህመድ ይህ ነው የሚባል የሚረባ ነገር ተጨብጦም ሊወጣላቸው አልቻለም። የብልጽግናው መንግስት የአገሪቱን ድንበር ላካልል ነው አለ። በርካታ ግዛቶችን ለሱዳንና ለውጭ ኃይሎች ክፍት ያደርገው አብይ አህመድ አጠቃላይ ክልሎችን ማስተዳደር ያቃጠው የአብይ አህመድ መንግስት በአሁኑ ሰዓት ተቋማዊ ቅርጽ ሰጥቼ ክልሎችንና አጠቃላይ የኢትዮጵያን ድንበር ላካልል ነው ሲል ተደምጧል። ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንባቸው በሺዎች ኪሎ ሜትር የሚቆጣጠር ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቼ ለማከናወን ዝግጅት ላይ ነው የሚለው የውጭ ጉዳይ ሚኒስቴር ነው። ጌዲዮን ጢሞቴዎስ ትላንት እንዳሉት ከሆነ አገሪቱ ካላት ድንበር በአግባቡ የተሰ የሚሰመርና የተለየው ከሀምሳ አመቱ በታች መሆኑን ሚኒስትሩ ተናግረዋል። ኢትዮጵያ ድንበሯን ማወቅ አልቻለችም የሚለው ይህ አገዛዝ በርካታ የአገሪቱ ምርቶች ለሱዳን ለኤምሬቶችና ሌሎች የውጭ ኃይሎች አሳልፎ ከሰጠ በኋላ አዲስ መስመር አስምሮ ይህ ነው የኢትዮጵያ ሕጋዊ መስመር በማለት ለዓለም አቀፍ ማህበረሰብ ለማሳወቅ እንቅስቃሴ እያደረገ እንደሆነ የተሰማው። ታዲያ ጌዲዮን ጢሞቴዎስ እንደሚሉት ከሆነ የድንበር ማካለል ጉዳይ እየተነሳው ትላንት ግንቦት 28 2017 ዓ ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ቢሆንም በስብሰባ ላይ የውጭ ጉዳይ ሚኒስትሩ የተለያዩ ጥያቄዎች ሲያቀርቡላቸው ነው ጉዳዩ የተነሳው ተብሏል። ከጥያቄዎቹ አንዱ የነበሩት ገዢ የብልጽግና ፓርቲን በመወከል ከደቡብ ኢትዮጵያ ክልል ጊዶሌ በመደበኛ ክልል ምርጫ የተመረጡት ይፍቱ ጉደሳ የተባሉሱ ናቸው ተብሏል። የፓርላማ አባሏ በጥያቄያቸው መንደርደሪያ ላይ የኢትዮጵያ መንግስት የውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት ሀገር ይሰጣል ሲሉ ይጠቅሱና ይሁንና አንዳንድ ጎረቤት ሀገር ሉዓላዊነታችንን በመጣስ የገዛ መሬታችንን መያዛቸው ይነገራል ሲሉም ያልሰሙበትን ሁኔታ አስመስለው አቅርበዋል። በዚህ ጉዳይ ላይ ያለው እውነታ እን እንዲብራራላቸው ለውጭ ጉዳይ ሚኒስትሩ ከብልጽግና ያቀረበን ጥያቄ አቅርበዋል። ዶክተር ጌዲዮን ታዲያ በምላሻቸው በአፍሪካ ቀንድ ከሁሉም ሀገራት ጋር የምትዋሰነው ብቸኛ ሀገር ኢትዮጵያ መሆኗን አስታውሰው ኢትዮጵያ በሺዎች ኪሎ ሜትር የሚቆጠር በጣም ሰፊ የሆነ ዓለም አቀፍ የድንበር እንዳላት ሚኒስትሩ ገልጸዋል። ሀገሪቱ በሰሜን ከኤርትራ፣ በምስራቅ ከሶማሊያ እንዲሁም ጅቡቲ፣ በምዕራብ ከሱዳንና ደቡብ ሱዳን፣ በደቡብ ከኬንያ ድንበር ጋር ትጋራለች። ሆኖም ኢትዮጵያ ከጎረቤት ሀገራት ጋር ከምትጋራው ድንበር ውስጥ በአግባቡ የተከ ለመከለል የተሰመረና የተለየው ከግማሽ በታች ነው ይላል የብልጽግናው አገዛዝ። በካርታ በሚገባ ተለይቶ በሀገራት መካከል መግባባት ተፈጥሮ ድርቤት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከአምሳቱ በታች ነው የሚሉት ዶክተር ጌዲዮን ኢትዮጵያ ከአንድ ጎረቤት ከሀገር ጋር በደንብ የተለየ ወሰን እንዳላት ሚኒስትሩ ቢገልጹም የአገሪቱን ማነት ግን አልጠቀሱም። የብልጽግናው አገዛዝ ሰባት ኪሎ ሜትር የሚደርስ መሬት ለሱዳን ኃይሎች አስረክቦም የሱዳን ኃይሎችም ለኤምሬቶች እርሻ እርሻው እንዲያቀርቡበት መወሱን የሚታወቅ ሲሆን ይህን ጉዳይ በተመለከተ ጠቅላይ ሚኒስትሩ እስካሁን ዝምታ መርጠዋል። ታዲያ በአሁኑ ሰዓት ትኩረት ሰጥቼ ተቋማዊ በማድረግ ሰፊ ስራ ሰርቼና ሌሎች ጉዳዮችን ድንበር አካላለሁ ቢልም የኢትዮጵያ ድንበሮች ባልተመሰመሩበት ሁኔታ ላይ ናቸው በሚል ሰበብ አገዛዙ የራሱን ፍላጎት በማሟላት የኢትዮጵያን መሬት ለውጭ ኃይሎች ለመሸጥ ጭምር ሊዘጋጅ ይችላል የሚሉ አስተያየቶች እየተሰጡ ይገኛሉ። ከአብዛኛው የኢትዮጵያ ጎረቤት ሀገራት ጋር ያለው ድንበርና የወሰን ጉዳይ ትኩረትና ተጨማሪ ሰፊ ስራ የሚፈልግ መሆኑን መሆኑን ሚኒስትሩ አብራርተዋል የተባለ ሲሆን ድንበር ማካለል በተመለከተ በጣም ብዙ መስራት ያለባቸው ጉዳዮች አሉ ሲሉ በቁጭት ተናግረዋልም ተብሏል። አሜሪካ በሱዳን መንግስት ላይ የጣለችው ማዕቀብ ከዛሬ ጀምሮ ተግባራዊ ይሆናል መባሉ ተሰማ። ዩናይትድ ስቴትስ በሱዳን ወታደራዊ መራሹ መንግስት ላይ የጣለችው የኢኮኖሚ ማዕቀብ ምንም እንኳን የሱዳን መንግስት ቢቃወመውም ዛሬ ተግባራዊ ይሆናል ነው የተባለው። ከሁለት ሳምንት በፊት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሱዳን ግጭት የኬሚካል ጦር መሳሪያ ተጠቅማል በተባለው የአገርቱ መንግስት ላይ ማዕቀብ እንደሚጥል አስታውቆ ነበር። ማዕቀቡ ዛሬ ግንቦት 29 ቀን 2017 ዓ ም ተግባራዊ እንደሚሆን ነው የተሰማው የሱዳን መንግስት ማዕቀቡን የፖለቲካ የሱዳን መንግስት ማዕቀቡን የፖለቲካ ስም ማጥፋት ሲል ውድቅ አድርጎታል። የሱዳን መንግስት መጀመሪያ ላይ የኬሚካል ጦር መሳሪያ አጠቃቀም ወንጀላ መሰረተ ቢስ ሲልም አጣጥሮ ነበር። ያም ሆነ ወታደራዊ መራሹ የሱዳን መንግስት በዓለም አቀፍ ደረጃ የታገደውን በዓለም አቀፍ ደረጃ የታገደውን የጦር መሳሪያ የጦር ኃይሉ ተጠቅሟል የተባለው ክስ እንደሚመረምረውም ተናግሯል። በጀነራል መሐመድ ሀምዳን ዳጋሎ የመራው ተፋላሚው የፈጥኖ ራሽ ኃይል ወይም አር ኤስ ኤፍ በበኩሉ ሰራዊቱ በ11 አካባቢዎች የኬሚካል ጦር መሳሪያ መጠቀሙንና የተከለከሉ መሳሪያዎችን በኦምዱርማን ከተማ መጋዘኖች እያከማቸ መሆኑን ማስረጃ አለኝ በማለት ለአሜሪካ ማዕቀብ ማስረጃውን ሲያቀርብ ተደምጧል። ተፋላሚ ኃይሉ የተባበሩት መንግስታት የኬሚካል ጦር መሳሪያ አጠቃቀምን ክስ እንዲያጣራ የሚያቀርባል። ነገር ግን የሱዳን ጦር አጠቃላይ በጀራል አልቡራን እየተመሰረተ አዲስ መንግስት ለመመስረት ጥረት እያረገ ቢሆንም የአሜሪካ ና መሰል ሀገራት ማዕቀብ ግን አሁን ላይ ጸጥኖ ያደርስበታል ተብሏል። በተቃራኒው አረሴፍ በዘር ማጥፋትና ሆን ብሎ ዜጎችን በማነታቸው ማጽዳት መሰረት ያደረጉ ወንጀላዎች ቀርቦበት ሰፊ ምርመራ እየተደረገበት ይገኛል። እስራኤል በአረፋ ባል ዋዜማ ደቡባዊ ቤሪትን በጦር አውሮፕላን መደብደቧ ተሰምቷል። እስራኤል የሄዝቦላ ሰዋል በአውሮፕላን ምርት ላይ እያነጣጠረ ነው ማለት በሊባኖስ ዋና ከተማ ቤሩት ደቡባዊ ዳርቻዎች ላይ ተደጋጋሚ የአየር ድብደባን የፈጸመችው በኢዳል አድሃ አረፋ ዋዜማ ሐሙስ ምሽት ላይ ሄዝቦላህ በዋና ከተማ ይገኝባቸዋል በተባሉ አካባቢዎች የሚኖሩ ሰዎች በርካታ ህንጻዎች ለቀው እንዲወጡ ማስጠንቂያ መሰጠቱ ተከትሎ ጥቃቱ መፈጸሙ ተገልጿል። የእስራኤል መከላከያ ኃይል በኢራ አሸባሪዎች የሚደገፍ በሺዎች የሚቆጠሩ ሰው አልባ አውሮፕላኖች ወይም ድሮኖች የሚያመርት የሂዝቦላ ክፍል ከምድር በታች መለየቱን እወቁልኝ ብሎ ነበር። ጥቃቱ የተከሰተው ታዲያ በእስራኤልና በታጣቂ ቡድኑ መካከል ላለፉት ስድስት ወራት የተኩስ አቁም ተርሶ እያለ ነው። የሊባኖስ ጠቅላይ ሚኒስትር ድብደባውን በጽኑ አወግዛለሁ ሲሉ ተደምጠዋል። ናዋፍ ሳላም በኤክስ ገጻቸው በአጋሩ ጽሑፍ ሀገራችን በደህንነቱ በመረጋጋቷና በኢኮኖሚ በተለይም በበዓላት ዋዜማና በቱሪስት መገኛ ሰሞን ላይ ስልታዊና ሆን ተብሎ የተደረገ ጥቃት እንደሆነ እንቆጥረዋለን ብሏ እስራኤል ነዋሪዎቿ ህንፃዎችን ለቀው እንዲወጡ ማዟን ተከትሎ በሺዎች የሚቆጠሩ ሰዎች በተጨናነቀው አካባቢ በተዘጋጉ መንገዶች መካከል ሲሸሹ ታይተዋል። ቢቢሲ በዘገባው በእስራኤል አየር ኃይል ከተፈጸመው ጥቃት የተነሳ የአካባቢው ሰማይ በጭስ ተሸፍኖ ታይቷል ብሏል። የሊባኖስ ፕሬዚዳንት ጆሴፍ አውን ጥቃቱን የተቀደሰ ሃይማኖታዊ በዓል በሚከበርበት ዋዚማ ላይ የተፈጸመ ሆን ተብሎ ዓለም አቀፍ ስምምነትን እየጣሰ ነው ሲሉ አውግዘውታል። የእስራኤል ጦር ሄዝቦላክ ሰዋል በአውሮፕላኖችን በስፋት መጠቀሙን በእስራኤል ላይ የሚያካሂደውን ጥቃቱ ዋና ማካከል መሆኑን ገልጾም ድርጊቱ በእስራኤልና በሊባኖስ መካከል ያለው መግባባት በግልጽ መጣስ ነው ብሏል። እስካሁን ከሄዝቦላ የተሰጠ አስተያየት ግን የለም። የአየር ጥቃቱ ከመፈጸሙ ከአንድ ሰዓት በፊት የእስራኤል ወታደራዊ ቃል አቀባይ በአረበኛ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቂያ ሰጥቷል። በማህበራዊ ድረገጽ የተወሰኑ ህንጻዎች የሚያሳይ ካርታም በመለጠፍ በሄዝቦላ ንብረትነት የተያዘው መሰረተ ልማት አጠገብ ናችሁ የሚል ማስታወቂያን ነበር ይፋ ያደረገው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ ያለ